ሰላም ጤና ስጥልን የተከበራችሁ ውድ ኤቫንጀሊካል ቲቪ ተመልካቾቻችን፣ የወንጌል አማኞች ድምጽ ነው። የሳቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር በተለይም ደረጃ አብራችሁ ቆይት ታደርጋለሁ። አብራችሁ ቆዩ። በአርባ ምንጭ ልማት ቃለ ሕይወት ቤተክርስቲያን የመዘመራን ስልጠና ተሰጠ። ባልደረባችን እስራኤል ማስረሻው ተጨማሪ ያለው። ከሰኔ 13 15 2017 ዓ ም በደቡብ ምዕራብ ቀጠና በአርባ ምንጭ ዙሪያ የህብረት ልማት ቃለ ሕይወት አጥቢያ ቤተክርስቲያን ለዝማሬና ለሙዚቃ አገልጋዮች መሰረታዊ ስልጠና ተሰጥተዋል። ከዚህም ጋር ተያይዞ የአጥቢያው አዳራሽ ድምፅ ማስተጋባት ችግር ለአገልግሎት እንቅፋት እየሆኑ በማስቸገሩ ሙያዊ ምክርና አስፈላጊው የአኮስቲክ ስራ እንዲጀምር ተደርጎም በእሁድ አምልኮ ለዚሁ ስራ የሚውል የገቢ ማሰባሰቢያ ተደርገዋል። የኢትዮጵያ ቃሉት ቤተክርስቲያን የወጣቶች አገልግሎት የሙዚቃና አምልኮ ክፍል ብሔራዊ አስተባባሪ የሆኑት ወንድም ረታ ጳውሎስ ይህ አይነቱ ስልጠና የአዳራሽ የድምፅ ችግር ማስተካከያዎች ተጠናቅሎ የሚቀጥሉ መሆናቸውን ገልጸው በየቀጣን ያሉ አጥቢያዎች ተጠቃሚ እንዲሆኑ ጥሪ አድርገዋል። መረጃውን ከአገልግሎት ክፍሉ ያገኘ ነው። የኢትዮጵያ ቃለ ቤተ ክርስቲያን ልማትና ሰብአዊ ድጋፍ ኮሚሽን አንድ ነጥብ ስድስት ሚሊዮን ብር የሚያወጣ የምግብ ዱቄትና የንጽህና መጠበቂያ ቁሳቁስ ድጋፍ ለማህበረሰብ አደረገ። ባልደረባችን ተስፋ እየሱስ ፍቃዱ ተጨማሪያል የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍ ልማት ኮሚሽን 16 ሚሊዮን ብር በላይ የሚያወጣ የምግብ ዱቄትና የንጽህና መጠበቂያ ቁሳቁስ በጸጋ ቃለ ሕይወት አጥቢያ ቤተክርስቲያን የተቀናጀ የልጆችና ወጣቶች ልማት ፕሮጀክት ለተመረጡ የማህበረሰብ ክፍሎች ድጋፍ አድርጓል። በመርሃ ግብሩ ላይ ንግግር ያደረጉት በጸጋ ቃለ ሕይወት አጥቢያ ቤተክርስቲያን የተቀናጀ የልጆችና ወጣቶች ልማት ፕሮጀክት ዳይሬክተር ዶክተር አስቴር ነጋ ጥበብ ቤተክርስቲያኒቱ ላለፉት 28 ዓመታት በዚህ ፕሮጀክት በርካታ የህብረተሰብ ክፍሎች ልጆችንና ቤተሰቦችን ስትደግፍ መ ቆይቷን ገልጸዋል። የተደረገው ድጋፍ አይነትም 25 ኪሎ ግራም የምግብ ዱቄት፣ 5 ሊትር ዘይት፣ የሴቶች የንጽህና መጠበቂያ ቁሳቁስ ያጠቃለለ ሲሆን 217 ቤተሰቦችም ድጋፍ እንዲደርሳቸው ተደርጓል። ባለፉት 28 ዓመታት በተሰሩ ስራዎች በርካታ ልጆች በተለያየ የሙያ ዘርፍ ተሰማርተው ለአገርና ለቤተክርስቲያን እድገት የበኩላቸውን አስተዋጽኦ እያደረጉ መሆኑን የገለጹት ዶክተር አስቴር በዓመት ስድስት ሚሊዮን ብር በመመደብ ልጆች በአእምሮአዊ በመንፈሳዊና በማህበራዊ ህይወታቸው የበቁና ያደጉ እንዲሆኑ ፕሮጀክቱ አጠናክሮ እየሰራ ነው ብለዋል። የዚህ ፕሮጀክት የገንዘብ ድጋፍ ከኮምፓሽን ኢንተርናሽናል ኢትዮጵያ የተገኘ ሲሆን በልማት ኮሚሽኑ አመራር ሰጭነት በጸጋ ቃለ ህይወት አጥቢያ ቤተክርስቲያን እየተሰራ ያለ ፕሮጀክት መሆኑ ተገልጿል። ቂርቆስ ወረዳ የሴቶች ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ አስቴር አስራት እንዳሉት ስራው ትልቅ ሲሆን የነኝህን የማህበረሰብ አካላት በተለይ ህጻናትና ቤተሰቦቻቸው ላይ መስራት የነገን ትውልድ ማነጽ፣ ተተኪ ትውልድን ማብቃት እና የደከሙትን መደገፍ ነው። የኢትዮጵያ ቃለ ህይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ከሚሰራቸው የልማት እና የሰብአዊ ድጋፍ ስራዎች ባሻገር በተለያዩ የሀገሪቱ ክፍሎች በሚገኙ ከመቶ በሚበልጡ ቃለ ሕይወት አጥቢያ ቤተክርስቲያናት የተቀናጀ የልጆችና ወጣቶች ልማት ፕሮጀክት ከፍቶ እየሰራ ይገኛል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢዋ ክልል የልጆች አስተማሪዎች ስልጠና ተሰጠ። ባልደረባችን ያደቴ መላኩ ተጨማሪ ሰኔ አንድ 2017 ዓ.ም በገርጂ ሙሉ ወንጌል አጥቢያ በተካሄደው ስልጠና ላይ በክልሉ ከሚገኙ 98 አጥቢያዎች የተወጣጡ 350 የልጆች አስተማሪዎች ተገኝተዋል። የዝማሬና የጸሎት ጊዜ የተደረገ ሲሆን ነቢ ብስራት የእግዚአብሔር ቃል በማቅረብ ጸሎት አድርጓል። በመቀጠልም የክልሉ ወጣቶች አገልግሎት ክፍል ኃላፊ የሆኑ መጋቢ ሊያሳየለ አዲሱ የልጆች ማስተማሪያ መጽሐፍ ጠቃሚነቱን አጽንዖት በመስጠት በመና ሀገር በቀጣይ ክልሉ በልጆች አገልግሎት ላይ ሊያከናውናቸው የታሰበውን ተናግሯል። መረጃውን ከኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አገኘ ነው። ከውጭ ወዳገኘነው መረጃ ስናልፍ በኦክላሆማ እስር ቤት በተደረገው ወንጌል የማድረስ ፕሮግራም አራት መቶ የሚጠጉ ታራሚዎች ኢየሱስን እንደ ግል አዳኛቸው አድርጎ መቀበላቸው ተገለጸ። ባልደረባችን አማኑኤል ሌቪሶ ዝርዝር አለው የእግዚአብሔር መንፈስ በሙላት እንደነበረበት በተነገረለት ፕሮግራም ላይ ከሰባት መቶ በላይ ታራሚዎች በጋራ የአምልኮ ፕሮግራሙን ተካፍለዋል። በተስላ ኦክላሆማ የቪክትሪ ክርስቲያን ማዕከል መሪ የሆነው መጋቢ ፖል ዶርቲ በዚህ አይነት አገልግሎት ከአምስት ዓመት በላይ መቆየቱ ይነገርለታል። ቪክትሪ የክርስቲያኖች ማዕከል በአካባቢው ከሚገኙ ቤተ ክርስቲያናት ብዙ ምዕመኖችን በመያዝ ቀዳሚውን ስፍራ የሚ ሲሆን በየሳምንቱ ሰባት ሺህ አማኞች የአምልኮ ፕሮግራሙን ይካፈላሉ። ዶርቲ በከተማው አስተዳደርና በፖሊስ ኦፊሰሮች ፊት ሞገስ የሰጠውን እግዚአብሔርን ያመሰገነ ሲሆን በመጀመሪያው ወደ ማረሚያ ቤቱ ባመራበት ጊዜም ከአንድ መቶ በላይ ታራሚዎችን ማግኘት መቻሉን እርግጠኛ እንዳልነበር ተናግረዋል። በሚያስገርም ሁኔታም ወደ ሰባት መቶ ሃምሳ አንድ ታራሚዎች የወንጌሉን ቃል ለመስማት የመጡ ሲሆን ዶርቲ ይህንን በተመለከተበት ጊዜ ልቡ እንደተነካና እንዳለቀሰ ከሲቢኤን ኒውስ ጋር ባደረገው ቆይታ ተናግረዋል። ሰላሳ ሁለት በጎ ፈቃደኞችን ባሳተፈው ፕሮግራም ላይ አንድ ሺህ በፍጥነት የሚዘጋጁ ምግቦች የቀረቡ ሲሆን ሰባት መቶ መጽሐፍ ቅዱሶችና አንድ ሺህ ሦስት መቶ የመጽሐፍ ቅዱስ ማጥኛ መጽሐፎች ለታራሚዎች ተበርክተዋል። በእለቱ የብዙዎችን ህይወት እንደተቀየረ የተናገረው ዶርቲ አራት መቶ የሚያሉ ታራሚዎች በቀኑ ጌታ እንደ ግል አዳኛቸው አድርገው እንደተቀበሉና አርባ አንዱ የሚሆኑ ታራሚዎች በዕለቱ እንደተጠመቁ ተናግረዋል ከታራሚዎቹ መካከል በወሲብ ጥቃት ወንጀል በግድያና ጥቃት በማድረስ እንዲሁም በአደንዛዥ ዝውውር ምክንያት የታሰሩ ሰዎች አብላጫውን ቁጥር ይዛሉ መጋቢው አክሎም በማረሚያ ቤት ከቀረው አለም በመገለል ያሉ ሰዎች ጭምር እግዚአብሔር አሁንም እንደሚወዳቸውና በእነሱ ታሪክ ላይ ተስፋ እንዳልቆረጠ መስማት አለባቸው በማለት ተናግረዋል መረጃውን ከሲቢኤን ኒውስ አገኘ ነው የተከበራችሁ ተመልካቾቻችን ለዛሬ የነበረ መረጃዎች ይህንን ይመስል ነበር። ቤተልሄም ደረጀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብሪያችሁ ቆይታ ያደረግኩኝ ማንኛውም የዜና ሽፋን እንዲዘገብላችሁ እንዲ ማስታይ ጥቁማችሁ ልታደርሱ የሚፈልጉ ተመልካቾቻችን ከታች ባለው ስልክ ቁጥር ልታሳውቁን ትችላላችሁ። ከቀሪ የኢቫንጀሊካል ፕሮግራሞች ጋር መልካም ጊዜ